በጣም ያሳዝናል ተመልከቶችን እህታችን ምን እንዳደረጓት እንግዲህ ቤት መክተብ ወስድሻለው ብሎ ከፊሏ ኤርፖርት ወስዶ ጥሏት ነው እንደዚህ እያለቀሰች ያለችው እህታችን መስራት ትፈልጋለች ቤት መቀየር ትፈልጋለች እሱ ግን ኤርፖርት ውስጥ ጥሏታል ማለት ነው አንዳንድ ክፉ አረቦች አሉ በጣም ጥሩዎች እንዳሉ ሁሉ ማለት ነው በጣም ነው የሚያሳዝነው እኛ ከሀገራችን ስንመጣ በጣም ብዙ ነገር አቅደን ብዙ አላማ ይዘን ነው የምንመጣው ልጅቷ ደግሞ ከንግግሯ ስረዳት አዲስ ናት። አዲስ ስትሆኑ ደግሞ አብዛኛው ሰው እንግዲህ አብዛኛው ኢትዮጵያ ማህበረሰብ እንደምናውቀው ዳያዎች ነን። ብዙ ተበድሮ የአባቱን መሬት ሽጦ የአባቱን በሬ ሽጦ ብዙ ነገር አድርጎ ነው ወደዚህ ሀገር የሚመጣው። ከመጣም በኋላ ደግሞ ያንን የቤተሰቡን እዳ የቤተሰቡን ያደረገለትን ነገር የግድ መመለስ አለበት። ምናልባትም ተበድሮ ሊሆን ይችላል፣ መሬት አስይዞ ሊሆን ይችላል የሚሉኳቸውና ያንን ብድራችን፣ ያንን እዳችሁን ሳትከፍሉ ደግሞ ተመልሳች ሀገር መግባት በጣም ከባድ ነገር ነው የሚሆነው። ምንም እንኳን ሀገራችን ቢሆን ለፈራጅ እንዲ ለተመልካች ቀላል ነገር ነው። ሀገሩ አይደል እንዴ ትሄድ የሚባል ነገር ሊኖር ይችላል። ግን ቦታው ላይ ስትሆኑ ምናልባት በጣም ከባድ ነው እና በጣም ሚያሳዘነች እህታችን ኤርፖርት ላይ ወድቃ እያለቀሰች ነበረና፣ በመጨረሻ ምን እንደሆነች ግን አላውቅም። ብቻ ወላሂ በጣም በጣም ነው ልቤን የሰበረው። እንኳን እንደዚህ ምንም ሳታውቁት አስባችሁበት እንኳን ለመሄዱ እንኳን እንትን ብታስቡ ብታቅዱ እንኳን ያለ ፕሮግራማችሁ በቃ ብድግ ብላችሁ የለ ተነሱ ቢሏችሁ ትኬት ቆርጠው በጣም ከባድ ነው እና የሆነ በቃ ሀገራችሁ ነው የምትሄዱት። ነገር ግን በጣም ከባድ ነው እና ሀገራችን ካለው ሁኔታ አንጻር በጣም ነው የሚያሳዝነው። እህታችን እንግዲህ አላህ ይድረስላት። በነገራችን ላይ እንደዚህ ሁላችንም በእንደዚህ አይነቱ ነገር ላይ ሁላችንም ጥንቃቄ ልናደርግ ይገባናል። አንዳንዴ አረብ ሀገር ስንኖር በቃ ልክ እንደ ቤታችን ዘና ብለን በቃ ምንም ሀሳብ እንደሌለብን የምንኖር ሰዎች አለን፣ እና ምንጊዜም ቢሆን ጥንቃቄ ያስፈልገናል። የሰው ቤት የሰው ቤት ነው፣ የሰው ሀገር የሰው ሀገር ነው። እና አንድ ጊዜ የሆነ አጋጣሚ ተከስቶ በሆነ ነገር ጥል ተፈጥሮ ብቻ የሆነ ነገር የሆነ ክስተት ቢከሰት በቃ በደግ አድርገው ነው ቀጥታ የሚሸኟችሁ ና ምንጊዜም ቢሆን ያው የሆነ ጊዜ ፍልፍሉ የሚባለው ሰውዬ የአረብ ሀገር ሴት እንደ ምንድን እንደ ቁራ ነው ያለው። በአንድ አይኗ ትርተኛለች፣ በአንድ አይኗ ትታያለች ብሎ ነበረ ና ልክ እንደዛ ነው መሆን ያለብን። በቃ በአንድ አይናችን ነቅተን መጠበቅ ያለብን ማለት በቃ ምንጊዜም ቢሆን መዘናጋት መሰናፋት የለብንም። ጥንቃቄ አድርገን አሁን ሄጂ ብሉኝ ዝግጁ ነኝ ወይ በቃ የሆነ በቃ እንደዛ ራሳችን መጠንቀቅ አለብን ብዬ አስባለሁ። ብቻ ለእህታችን አላህ ይድረስላት። ወላሂ በጣም ነው ያሳዘነችኝ። አላህ ስብሐነሁ ተዓላ ሀገራችንንም ሰላም ያደርግልን። ሀገራችን አላህ እንግዲህ ያሳድግልን፣ ከስደት ከሰው ሀገር ከመንከራተት አላህ ይጠብቀን ማለት ነው። ሀገራችን ደህና ብትሆን፣ ሀገራችን ብታድግልን፣ ያ ሀገራ እኛ ሁሉ ይሄ ሁሉ ህዝብ የተሰደደው በሀገሩ ለፍቶ ቢሰራ መንግስትም ለህዝቡ ትብብር ቢያደርግ ሀገራችን እንደ ማንኛውም ሰው እንኖር ነበር ማለት ነው። ከመሰደድ እንተርፍ ነበር እና አላህ ሀገራችን ዋናው ነገር ሰላም ያደርግልን፣ በመቀጠልም ሀገራችን ትደግልን፣ በሀገራችን እንኖራለን ማለት ነው። አላህ ስብሐነሁ ወተዓላ በሀገራችን ደስተኛ ሆነን የምንኖርበትን ጊዜ ያምጣልን ማለት ነው። በጣም ነው የሚያሳዝረው። ውድ ቤተሰብ ያላችሁበት አላህ ይጠብቃችሁ። ሁል ጊዜም በሰው ቤት ስንኖር ጥንቃቄ ልናደርግ ይገባል። መች የሆነ አጋጣሚ እንደሚከሰት አናውቅም። አንዳንዴ አይ የኔ ሰዎች በጣም ጥሩ ናቸው እንዲህ ማ አያረጉኝም አይጨክኑብኝም የሚባል ነገር አለና የሆነ አጋጣሚ ቢመጣ ይጨክኑባቸዋል። ስለዚህ ጥንቃቄ እናደርግ ማለት ነው። ሁልጊዜም ጥንቃቄ ያስፈልጋል። ቤተሰቦች ሰላማቸው ብዝት ይበልልኝ።